መጣለሁ ላለሁ መጣለሁ ላለሁኝ ያው ወደዚህ ሰፈር ጠንቀቅ ያለ ቪዲዮ ስለሚያስፈልግ ብዙ ጊዜ ለመስራት እየተሸጋገርኩ ስለሆነ ነው ማለት ነው። እና ዛሬ በአዲስ ቪዲዮ መጥቻለሁኝ። ቲክቶክ መንደር ምናምን ምን እየሰራህ ነው የሚሉ ጥያቄዎችም አሉ። ፕላስ እንደገና ደግሞ ለዩቲዩብ ተከታዮች ደግሞ ለምንድን ነው ስራዬን ማልነግራቸው? ምናልባትም ደግሞ ቲክቶክ እኮ የሚጠቀሙ ዩቲዩብ ብቻ የሚጠቀሙ በዩቲዩብ ብቻ የሚያቆኝ ደንበኞች ይኖሩኛል። ስለዚህ እነዚህን ደንበኞችን ለምንድን ነው ስራዬን ወደዚህ አምጥቼ ማላሳያቸው ብዬ ወሰንኩኝ። ለማንኛውም ደግሞ እዚህ ጋር ስክሪኑ ላይ ቀጥታ ቲክቶኬን ነው ወደ እንትን ብለው ምለጥፍላቸው ማለት ነው። ከዛ በፊት ሰብስክራይብ ያላደረጋችሁ ሼር፣ ላይክ፣ ሰብስክራይብ፣ ፎሎ አርጉኝ ቻናሉ እንዲቀሳቀስ ማለት ነው። ሶ ክብራና ክብራን ተመልካቾች እዚህ ጋር ተከታተሉ ማለት ነው። እንግዲህ በመጀመሪያ ደረጃ እኔ ቲክቶክ ነው የምገባው ማለት ነው። እኔ ቲክቶክ ስገቡ እንግዲህ የተለያዩ ቪዲዮዎች አሉ። እናንተ እዚህ ላይ ተከታተሉ፣ እኔ ደግሞ በስልክ ልከታተላችሁ ማለት ነው። እዚህ ጋ ቲክቶክ ላይ በነገራችን ላይ ይሄ አዲሱ ቲክቶክ ነው ወደ 67ሺህ 1መቶ አካባቢ ተከታይ ያለው 401000 ኬ አካባቢ ላይክ አለው። እሱ ይህ እንግዲህ አዲሱ የምንቀሳቀስበት ስራ ምናምን የማስተዋወቅበት ነው። እዚህ ጋር ከዩቲዩብ የተቀነጫጨቡ ቪዲዮዎች አሉ እንደምታዋቸው ማለት ነው። በነገራችን ላይ በዚህ አጋጣሚ ወንድማችንን መሐመድ ሰይድ አላህ ይራህመው ለማለት እፈልጋለሁ። ለዚህ ክሪያት እንዲሆን ብዬ ቁርአን የቀራው ነው የፖሰትኩት። እዚህ አካባቢ ላይ ሁለቱ ሌላ ነገር እንዳይመስላችሁ ማለት ነው። ቁርአን የቀራውን ነው ሁሉ ነብሲን ዘይቀትል መውት የሚል እና አንድ ደግሞ ሌላ ስራ ማለት ነው። ሰው ከዛ በፊት ከዛ በኋላ ግን ተከታታይ የምፖስታቸው ካርጎዎች አሉ። እስኪ ከዛ በፊት ግን አንድ ፈታ የሚያደርግ ነገር ላሳያቸው እና በደንብ ሳቁ። ልክፈተው በነገራችን ላይ ስፒድ ነው እያፈጠነው። ነው ነው ትንሽ ነገራችን ላይ ጨዋታ ተጨምሯል ትላላችሁ፣ በጣም ማለት ነው። ወደ ስራው እንሂድ። እስኪ ምን ምንድን ነው እየሰራ ያለው ማሜ? እዚህ ጋ በጣም እስኪ ቪው ካለው ቪዲዮውን እንጀምር። እዚህ ጋ መቶ ሺ ሊታይ 99 ሺ ነጥብ 8 የገባ ቪዲዮ አለ እኔው?

ደውሉ፣ ደውሉ ከዛ እንደዚህ በቃ በእንደዚህ አይነት መንገድ ይታሸጉ የሚ እዚህ ጋር ካርቶንስ ነው ዲዛይን ነገሮች እየተሰራ ነው። እዚህ ጋር ደግሞ እየተጫነ ነው። በነገራችን ላይ ጉልበት አውጥተናል። በነገራችን ላይ የትም ቦታ የትም ቦታ ነው እንትን የምንለው የትም ቦታ እመጣለሁ ኢማራት የትም ቦታ ሩቅም ቢሆን እራሱ ማለት ነው። ያገጣም እንደዚህ አይነት ሌላው፣ ደግሞ ቲክቶክ ላይ እንግዲህ ስራዎችን ነው የምለቀው። ብዙ ጊዜ አንዳንድ ፈታ የሚያስብሉ ነገሮችን እንደዚህ እንለቃለን። እንደዚህ አይነት አስተሻሸቡ እንደዚህ እያደረገ በርሚል ይቻላል። እንደዚሁም አሁን በቅርቡ ሌላ ስራዎች እንደዚሁ ንግድ፣ ያቆምኩትን ንግድ ጀምራለሁ ማለት ነው። ሶ ክብራና ክብራን ተመካች ካርጎ አገልግሎት የምትፈልጉ በዩናይትድ አረብ ኤምሬት ካርጎ እንደዚሁም ደግሞ ያው ታማኝ የሆናች ታክሲ እና ተያያዥነት ያለው ነገር ካለ እሱንም ልታናግሩ ትችላላችሁ። ስልክ አልቀየርኩም፣ የድሮ ነው 09 0560683917 ነው ማለት ነው። ሶ በዚህ መልኩ ስራዎችን እየሰራሁ ነው። ዩናይትድ አረብ ኤሚሬትስ እያላችሁ። በነገራችን ላይ ስለ ካርጎ የምነግራችሁ ነገር ምንድን ነው ካርጎ ቀረጥ ይኖረዋል፣ ግን ስትልኩ የምትልኩት ነገር ይወስነዋል ቀረጡን የሚያበዛውም የሚያሳንሰውም እያንዳንዱ ልብሶች አሮጌ እንዲመስሉ ታግ የተባለ ነገር ገነጣጥላችሁ ዝም ብላችሁ በስቆልቆል አድርጋችሁ ማስገባት አለባችሁ። ዳብል አንድ አይነት አዳዲስ ነገሮችን መያዝ የለባችሁም። ማሽን ነገሮች እና የተለያዩ ነገሮች እዚህ ከበድ ከበድ ያሉ ነገር ካላችሁ የቀረጥ ነጻ ከኢትዮጵያ ኤምባሲ ማጻፍ ይኖርባችኋል ማለት ነው። እሱም ማድረግ አለባችሁ ግዴታ ካልሆነ ግን ቀረጡ ራስ ያስነቅላል ራስም ያዞራልም ማለት ነው። ስለዚህ ክብሯንና ክብሯን ተመልካቾቼ ካርጎ አገልግሎት እየሰራሁ ነው። እንደዚሁም ደግሞ በነገራችን ላይ የተለያዩ ፈኒ የሆኑ ቪዲዮዎችንም እንትንላለሁኝ በቅርቡ ደግሞ እያቆንኩትን የልብስ ንግድ ከኢትዮጵያም የተለያዩ ባህላዊ ከዚህም ከቱርክም ከተለያዩ ቦታ እንጀምራለን። እሱን ስንጀምር ደግሞ ዩቲውብ ላይ ቲክቶክ ላይ የሚፖሰቱትን ፖስቶች ጠርቀም እያደረግን በዚህ እያረመጣን እንፖስታለን። በዚህ ጋር ደግሞ እስከ ዛሬው ቁም ነገሮችን የህይወት ተሞክሮ ወይም ደግሞ አሪፍ አሪፍ ነገሮችን ስናገኝ ደግሞ በዚሁ ደግሞ እናመጣላችኋለን። ለምሳሌ ልክ ድሮ እንደምናደርጋቸው ቃለ መጠይቆችም ሊሆን ይችላሉ፣ አነጋጋሪ ነገሮችም ሊሆን ይችላሉ። እንመጣለን፣ እንሻአላህ በአዲስ መልኩ ጠብቁን ማለት ነው። ሽኩረን። ከዚ በፊት ግን ቤቱን ለተለያየ ለስራም ለሁሉም እስከ እስከ ዛሬ ከጎኔ የነበራችሁ ሰዎች ሰብስክራይብ እያደረጋችሁ፣ ወደፊት ቻሌንጆች፣ ሽልማቶች ምናምን እናዘጋጃለን። በዛ መሰረት እስኪ እንትን እያረጋችሁ ቻናሉን ወደ ነበረበት አቋም እንድትመልሱልኝ ስል በአክብሮት ጠይቃለሁ። እኔም እንሻላ የነገሮች መደራረብ ጊዜ ቢያሳጣኝም፣ ነገር ግን ከዚህ በኋላ ያለውን ነገር ራሴ አጀስት አርጌ ለመስራት እሞክራለሁኝ ማለት ነው። በጣም ወዳቸዋለሁ። በጣም ነው የማከብራችሁ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።